ፓርትዋን 1 ኔጌቲቭ ሴንቴንስ ወይም ደግሞ አሉታዊም መልስ ወይም አሉታዊ ሴንቴንስ ስንሰራ ነው። ነምበር ዋን አይ ዶንት ላይክ ኢት፣ አይ ዶንት ላይክ ኢት፣ አልወደውም፣ አልወደውም። እምወደው ከሆነ ደግሞ አይ ላይክ ኢት ነው ወደዋለሁ ማለት ነው። አይ ላይክ ኢት ወደዋለሁ ማለት ነው። ነምበርቱ ሁለተኛ አይ ዶንት ኖው አይ ዶንት ናው አላውቅም ስል ነው። አይ ዶንት ናው አላውቅም። እማውቅ ከሆነ ደግሞ አይ ናው ላለው አውቃለሁ ማለት ነው። አይ ናው ኢት ካልኩ አውቀዋለሁ ማለት ነው። ነምበር ስሪ ሶስተኛ አይ ዶን ኬር፣ አይ ዶን ኬር ግድ የለኝም፣ አልጨነቅም ስል አይ ዶንት ኬር። እምጨነቅ ከሆነ ደግሞ አይ ኬር ኢት እጨነቃለሁ ማለት፣ አይ ኬር፣ አይ ኬር ስለዚህ አይ ዶንት አጥሮ ሲነበብ ነው። አይ ድ ኖት ብለ ማንበብ አይ ድ ኖት ኬር ካልኩ ተመሳሳይ፣ አይ ዶንት ኬር እና አይ ድ ኖት ኬር ተመሳሳይ ነው። ግን አድቫንስ ትሆን አይ ዶንት ኬር ትላለህ። ነምበር ፎር አራተኛ፣ አይ ዶንት ኢት ሚት። አይ ዶንት ኤት ሚት ስጋ አልበላም። አይ ዶንት ኢት ሚት ስጋ አልበላም እምበላ ከሆነ ደግሞ አይ ኢት ሚት ስጋ በላለሁ ማለት ነው። አይ ኢት ሚት ካል ስጋ በላለሁ ግን ስለማልበላ አይ ዶንት ኢት ሚት። ነምበር ፋይቭ አምስተኛ አይ ዶንት ስሞክ አይ ዶንት ስሞክ አላጨስም ስትል ነው። አይ ዶንት ስሞክ ሲጋሪት ካል ሲጋራ አላጨስም ነው። ወይም ደግሞ ባጭሩ አይ ዶንት ስሞክ አላጨስም። ማጨስ ከሆነ ደግሞ ምን አለው አይ ስሞክ ላለው አጨሳለሁ ማለት ነው። አይ ስሞክ ነምበር ሲክስ ስድስተኛ። አይ ዶን ድሪንክ አይ ዶን ድሪንክ አልጠጣም። አ አይ ዶን ድሪንክ አልጠጣም። ለምሳሌ አይ ዶንት ድሪንክ አልኮል ካልክ አልኮል አልጠጣም ስንል ነው። አይ ዶን ድሪንክ ቢር ብል ቢራ አልጠጣም ማለት ነው። መጠጣ ከሆነስ አይ ድሪንክ ጠጣለሁ ማለት ነው። አይ ድሪንክ ጠጣለሁ ነምበር 7 ሰባተኛ አይ ዶንት አንደርስታንድ አይ ዶንት አንደርስታንድ አልገባኝም ስል ነው። አይ ዶንት አንደርስታንድ ነምበር ኤት ስምንተኛ አይ ዶንት ሪመምበር አይ ዶንት ሪመምበር አላስታውስም። አይ ዶንት ሪመምበር አላስታውስም። ነምበር ናይን ዘጠነኛ አይ ዶን ቢሊቭ ዩ አይ ዶን ቢሊቭ ዩ አይ ዶን ቢሊቭ ዩ አላምንህም ወይም ደግሞ አላምንሽም ወይም ደግሞ አላምናችሁም ስል ነው። ምክንያቱም ዩ አንተ አንቺ እናንተ ስ ስለዚህ እንደምናናግረው ሰው ይወሰናል። አንድ ሰው ምናናገር ከሆነ ወይም አንተ ማናገር ከሆነ አይ ዶን ቢሊቭ ዩ አላምንህም ማለት ነው። ፓርቱ ፓስቴን ፓስ ቴንስ ሴንቴንስ ወይም ደግሞ ያለፈ ጊዜ ዓረፍተ ነገሮችን ፕራክቲስ የምናደረግ ነው። ስላለፈ ነገር ስናወራ ነው። ነንበር ቴን አስረኛ አይ ወንት ሆም አይ ወንት ሆም ወደቤት ሄድኩኝ ወደ ቤት ሂጃለው ማለት ነው። ወንት እዚህ ጋር የጎ ፓስት ነው እንጂ ወንት መፈለግ አይደለም። ኢናትቺ ያቺ ኤ ነው የምትሆነው ሰ ወደ ቤት ሄድኩ። ነንበር ለን አስራአንደኛ አይ ሳው አ ዶግ አይ ሳው አ ዶግ ውሻ አየሁ ካየሁ በኋላ መጥቼ ከቤት ምን ልስላል? አይ ሰው የዶግ ካልኩ ውሻ አየሁ ማለት ነው። ለቤተሰቦች ሰዎች ሳበ ኦልሬዲ አይቼዋለሁ ያለፈ ጊዜ ሲሆን አይ ሰው የዶግ ነምበር ቱ ሁለተኛ፣ አይ ኤት ብሬክፋስት አይ ኤት ብሬክፋስት ቁርስ በልቻለሁ ወይም ቁርስ በላሁ ስንል ነው። ምክንያቱም ከበላሁ በኋላ አይ ኤት ብሬክፋስት ቁርስ በልቻለሁ ወይም ቁርስ በላሁ ማለት ነው። ነምበር ስርቴን 13ኛ። አይ ስሌፕት ዌል አይ ስሌፕት ዌል፣ በደንብ ተኛው በደንብ ተኝቻለሁ ማለት ነው። ተኝቼ ከተነሳው በኋላ ምን ይል አይ ስሌፕት ዌል ቱዴይ፣ ዛሬ በሰላም ተኛው ወይም ደግሞ ዛሬ ጥሩ ተኝቻለሁ ስትል ነው። ነምበር ፎርቲን 14ኛ። አይ ሜት አ ፍሬንድ አይ ሜት አ ፍሬንድ ጓደኞዬን አገኘሁት ስል ነው። ካገኘሁት በኋላ ቤት እጅ አይ ሜት አፕሬንድ ቱዳይ ብል ዛሬ ጓደኛዬን አገኘው ማለት ነው። ሶ ሜት ምንድን ነው? ማግኘት ነው። ኤምኤኤቲ ከሆነ ደግሞ ፕሬዘንቴንስ ነው። ስለዚህ ይሄ ፓስ ስናረገው አንዷን ኢ እናጠፋለን። ነምበር ፊፍቲን 15ኛ አይሮት ፔም አይሮት ፔም ፔም ሶሪ ፔም ግጥም ጻፍኩኝ፣ ጽፍ ያለው ነው። ግጥም ጻፍኩኝ ካልክ ጽፍ ያለው ማለት ነው። ጽፈት ስታስቀምጥ አይ ሮት ፔም ማለት ግጥም ጽፍ ያለው። ሮት ም የራይት ፓስት ነው። ሶ አይ ሬት ፔም እና አይ ሮት ፔም ይለያያል። ግጥም ጽፍ አለውና ግጥም ጽፍ ያለው ይለያያል። ነምበር ሲክስቲን አስራ ስድስተኛ አይ ድሮፕ ቱ ወርክ፣ አይ ድሮፕ ቱ ወርክ ወደ ስራ ሄድኩኝ ማለት ነው። አይ ድሮፕ ቱ ወርክ ወደሳ ሄድኩ ወይም ደግሞ አይ ወንት ቱ ወርክ ማለት ይቻላል። የጎ ፓስት ወንት ስለሆነ አይ ወንት ቱ ወርክ ኦር አይ ድሮ ቱ ወርክ ማለት ይቻላል። ፓርት 3 ሃው ካን አይ ሃው ካን አይ ብለን ጥያቄ ስንጠይቅ እንዴት እንደምንጠይቅ አሁን ደግሞ ልምምድ እናደርጋለን። ይሄ ጥያቄ ነው። ኳሽንስ ነው። ሰው ነምበር 19 19ኛ ሐውካን አይ ስሊፕ ሐውካን አይ ስሊፕ፣ እንዴት መተኛት እችላለሁ ብዬ አንተ ልጠይቅ ይችላለሁ። ሰው ስንጠይቅ ሐውካን አይ ሐውካን አይ ስሊፕ፣ እንዴት መተኛት እችላለሁ። አንተ መልስ ሊሰጠኝ ትችላለህ። እንዴት እንደምንሰጥ እናያለን። ነምበር ቴሆንቲ ሃይኛ ሐውካን አይጎ ሐውካን አይጎ፣ እንዴት መሄድ እችላለሁ ብዬ ጠይቃለሁ። ሐውካን አይጎ እንዴት መቼ መሄድ እችላለሁ። ስለዚህ አንተ ምን ልትችላለህ? ዩ ከን ጎ ዊዝ አ ባስ ትለለህ አውቶቢስ ይዘህ መሄድ ትችላለህ ስትል ዩ ከን ጎ ዊዝ ባስ ኦር ትሬን ትላለህ፣ አውቶቢስ ወይም ባቡር ነምበር ቲዌንቲ ዋን ሃያ አንደኛ ሃው ካን አይ ዊን ሃው ካን አይ ዊን እንዴት ማሸነፍ እችላለሁ። ሃው ካን አይ ዊን እንዴት ማሸነፍ እችላለሁ

ሃው ካን አይ ራን እንዴት መሮጥ እችላለሁ። ሃው ካን አይ ራን እንዴት መሮጥ እችላለሁ። ነምበር ትዌንቲፎር 24ኛ ሃው ካን አይ ስቶፕ። ሃው ካን አይ ስቶፕ እንዴት ማቆም እችላለሁ። ሃው ካን አይ ስቶፕ እንዴት ማቆም እችላለሁ። ነምበር ትዌንቲፋይቭ 25ኛ ሃው ካን አይ ሪድ። ሃው ኬን አይ ሪድ እንዴት ማንበብ ይችላለሁ? ሃው ካን አይ ሪድ ኢንግሊሽ ላለ እንግሊዝኛ እንዴት ማንበብ ይችላለሁ? ነምበር ትወንቲ ሲክስ ሃያ ስድስተኛ ሃው ካን አይ ሲ እንዴት ማየት ይችላለሁ ስትል፣ ሃው ካን አይ ሲ እንዴት ማየት ይችላለሁ? ነምበር ፊፍቲን ፓርቲሽን አስራ አምስት ደግሞ አምስት ፋሚሊ አንድ ሪሌሽንሺፕስ ፋሚሊ አንድ ሪሌሽንሺፕስ ዝምድና ነው የምናየው። እንግዲህ እነዚህን በፓርቲሽን ይከፋፋል እኮ ሾርት ቪዲዮዎች እየወሰድኳቸው ነው፣ ጠርቀምቀማርጌ እየሰራዋቸው ማለት ነው። ነምበር ቲውንቲ ሰቨን ሀያ ሰባተኛ ሪሌሽን ወይም ዝምድና ነው። ሺ ኢዝ ማይ ሲስተር እሷ እህቴ ነች፣ እሷ የኔ እህት ነች ስንል፣ ሺ ኢዝ ማይ ሲስተር እሷ እህቴ ነች ወይም እሷ የኔ እህት ነች ስንል ነው። ነምበር ቲውንቲ ኤይት ሀያ ስምንተኛ ሂ ኢዝ ማይ አንክል እሱ አጎቴ ነው ወይም እሱ የእኔ አጎት ነው ስል ነው። ነምበር ትዌንቲ ናይን ኢት ኢዝ ማይ ፎን ይህ የእኔ ስልክ ነው ስንል ነው። ኢት ኢዝ ማይ ፎን ስልኬ ነው ማለት ነው ትችላለህ። ሶ ዚስ ኢዝ ማይ ፎንና ኢት ኢዝ ማይ ፎን ልዩነት አለው። ዚስ ኢዝ ማይ ፎን ካልክ ይህ ስልኬ ነው ማለት ነው፣ ነገር ግን እያስተዋወቀ ነው ይህ የእኔ ስልክ ነው ብለህ እያስተዋወቀ ነው። ኢት ኢዝ ማይ ፎን ካልክ ደግሞ የእኔ ስልክ ነው ማለት ነው። ነምበር ሰርቲ ሰላሰኛ ዘይ አር ማይ ፍሬንድስ ዘይ አር ማይ ፍሬንድስ እነሱ ጓደኞች ናቸው ነው። ፍሬንድስ ከሆነ ፕሉራል ነው። ሁለትና ከሁለት በላይ ሊሆን ይችላሉ። ሶ ያን ታይም ዘት ታይም ዩ ካን ሳይ ዚስ ዘይ አር ማይ ፍሬንድስ ዘይ አር ማይ ፍሬንድስ እነሱ ጓደኞች ናቸው፣ እነሱ የኔ ጓደኞች ናቸው ስትል ነው። ነምበር 31 31ኛ ዩ አር ማይ ሂሮ ዩ አር ማይ ሂሮ አንተ የኔ ጀግና ነህ አንቺ የኔ ጀግና ነሽ ስትሉ ዩ አር ማይ ሂሮ ሂሮ ማለት ጀግና ነው። ሶ ዩ አር ማይ ሂሮ ካልክ አንተ የኔ ጀግና ነህ አንቺ የኔ ጀግና ነሽ ስትሉ ነው። ነምበር ሰርቲቱ ሰላሳ ሁለተኛ ማ ሺ ኢዝ ማይ አንት አክስቴ ናት አክስቴ ነች ስትል፣ ሺ ኢዝ ማይ አንት እሷ የኔ አክስቴ ናት። ወይም በአጭሩ ምን ልትል ትችላለህ? አንት አክስቴ ነች እ አክስቴ ነች ስትል። እንደ አይነቹ ቪዲዮዎች እንዲደርሷችሁን ላይክ ሰብስክራይብ፣ እንዲሁም ኮሜንት መጻፋችሁን እንዳትረሱ። ሌሎች ጥሩ ጥሩ ቪዲዮዎች ለጀማሪያ የሚሆኑ አሉ ውስጥ ገብታችሁ